አሰላሙ አሌይኩም ወራህመቱላሂ ወበረካቱሁ። ሰላም ሰላም ብያለሁኝ የቻናሌ ተከታታዮች በሙሉ ሰላማችሁ ይብዛልኝ እያልኩኝ ዛሬ መጥቼላችኋለሁ። ምንድን ነው ይዤላችሁ የመጣሁት? ዛሬ አሳ መፍቱህ ሰመክ መፍቱህ የሚባለው አለ አይደለ? አሳው ለሁለት ተከፍሎ በመሀሉ ላይ ይህንን ፍሮን ውስጥ አድርጎ ማብሰል እና እንዴት እንደምንሰራው ያ እስከ መጨረሻው አብረን እንከታተል ማለት ነው፣ አብረን እንስራ። እዚጋ ሽንኩርት አለኝ፣ ነጭ ሽንኩርት እንዲሁም ደግሞ ቲማቲም ትንሽ አርጌ ኩዝበራ አርጌ ይሄንን በአንድ ፈጭቼ እዚጋ አድርጌዋለሁ ማለት ነው። እዚጋ እንደገና ሌሞን አለኝ፣ ዘይት ዘይቱን አለኝ። እዚጋ እንደገና ካሬ የሚባለው ካሬ የሚሉት ሙሰላ አለኝ፣ ከሞን አለኝ፣ እንዲሁም ፍልፍል አስዋጥ፣ ጨው አለኝ። እዚጋ እንደገና ደግሞ ፊሽ ሙሰላ የሚል አለኝ ማለት ነው። አሁን ወደ አሰራሩ እንሄድ። አሁን እንግዲህ እነዚህ ያሳየኋቸውን ቅመማ ቅመሞች ከጨመርኩ በኋላ ይሄንን ማዋሀድ ነው ማለት ነው። ካዋሀድን በኋላ እንትናችን ላይ እዚህ ሱንያችን ላይ እናደርግና ይሄንን ከላዩ ላይ እንቀባዋለን ማለት ነው። በዚህ መልኩ እንግዲህ ፊሻችንን እዚህ ጋር እንትን ካልነው በኋላ በዚህ መልኩ እያነሳን መቀባት ነው ማለት ነው። አሁን እንግዲህ በዚህ መልኩ ቀብተነው ጨርሰናል ማለት ነው። ወደ ፍሮናችን ነው የምናስገባው። እንደምታዩት እንግዲህ ፍሮኔ ሞቆልኛል ማለት ነው። በዚህ መልኩ እንደዚህ አድርጌ ከተዋለሁ ማለት ነው። እስከሚበስል ድረስ መጠበቅ ነው። አሁን ሩዛችንን እንሰራለን ማለት ነው። አሁን ደግሞ ሩዛችንን በምን መልኩ ነው የምንሰራው የሚለውን በእኛ ቤት ያለውን ነው ማሳያችሁ። ቀይ ነው፣ ከአሳ ጋር የሚወጡት እኛ ቤት እንግዲህ ዝሩ ሩዛ አጥቤ አዘጋጅቻለሁኝ። እዚህ ጋር ደግሞ ባዶ ብረት ዲስት አለኝ፣ ልጥት ነው። እዚህ ጋር ደግሞ ሽንኩርት የከተፍኩት አለኝ። በቀይ አርጌ ነው የምሰራው። ተከታተሉኝ እስከ መጨረሻው። ላይክ ሼር፣ ሰብስክራይብ እያረጋችሁ ደግሞ አበረታቱኝ። እህታችሁ ነኝ፣ አበረታቱኝ። ሺ እና ውዶችዬ በዚህ መልኩ እንግዲህ ሽንኩርታችንን እየበሰለልን ነው ማለት ነው። በዚህ መልኩ ዘይቱ ሙቆ ጨምሬዋለሁ ሽንኩርቱን ማለት ነው። እንደምታውት እንግዲህ ቲማቲም እዚህ አዘጋጅቻለሁ። ነጭ ሽንኩርትም እዚህ ደግሞ አድቅቄ አዘጋጅቻለሁ ማለት ነው። ተከታተሉኝ። አሁን ነጭ ሽንኩርቴን ጨምሬያለሁኝ ማለት ነው። ትንሽ በሰል ይበልና ቲማቲሙን እንጨምራለን። አብራችሁ ይቆዩ። እንደምታውቁት እንግዲህ ቶማቶ ያስከም ጨምረናል። በመጨረሻ ደግሞ ሳልሳ እንጨምራለን ማለት ነው። ሳልሳ አለኝ። እንግዲህ ያው ሰማካችንም እንደምታዩት እንግዲህ እየበሰለ ነው። ትንሽ ይቀረዋል። ገና ነው። እንትን አላለም ኃይል የለውም ብዙና ፍሮኑ በዛ ነው። እንደምታዩት እንግዲህ ማዕጅን ጥማት ጭምር ያለው ማለት ነው። ወንዶችዬ የሁላችሁ እዚህ ደርሷል ማለት ነው። እንትናችን ፍልፍል አስዋት ከሆኑን እንዲሁም ደግሞ በአራት መሸከል ጨምሬበታለሁ ማለት ነው። እዚህ ጋር ውሀም እያፈላሁ ነው። በቄን በኔ በሩሴ እንትን የምለው መከለሻ ማለት ነው። እዚህ እንግዲህ በደንብ ተተቁላላልን በኋላ ውሃችንን እንከልሰዋለን ማለት ነው። በዚህ መልኩ እንግዲህ በቂውን አድርጌ ከልሸዋለሁኝ ማለት ነው። ይፍላና፣ ትንሽ ቃሪያ የምትፈልጉ ቃሪያ መጨመር ትችላላችሁ። ሌሞን አስዋጥ ካላችሁ ሌሞን አስዋጥ መጨመር ትችላላችሁ ማለት ነው። እንደምታዩት እንግዲህ እኔ ቤት ያው በጣም የሚያቃጥል ስለማይወዱ ትንሽዬ ብቻ ነው አንድ ነው የማደርገው። እና ውዶችዬ በዚህ መልኩ ሩዜን አጥቤ አዘጋጅቻለሁኝ አሁን እጨምራለሁ ማለት ነው። እንዲህ አድርገን እንግዲህ እስከሚበስል ድረስ እንጠብቀዋለን። በዚህ መልኩ አሳይን ደግሞ ከላይ ለኩሼ ቃላ እንዲሌ የተወሰነ ከላይ ለኩሸዋለሁ ማለት ነው። ርዛችን እንግዲህ እንደምታዩት ትንሽ ይቀረዋል፣ ገና ነው አለመጠጠም በዚህ መልኩ እየመጠጠ ነው ማለት ነው። ውዶችዬ እንግዲህ በዚህ መልኩ መጦ ጨርሷል ማለት ነው። ሞት እንደሚያምር እንዴት እንደሚጣፍጥ ልነግራችሁ አልችልም። በዚህ መልኩ ጨርሰናል ማለት ነው። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ እና በዚህ መልኩ አቅርበን ጨርሰናል ማለት ነው። ሌሊት እንግዲህ ሰመኩን በዚህ መልኩ አሳችንን በስሎ ወጥቶልናል ማለት ነው። ይሄው እንግዲህ አሳችንን በዚህ መልኩ ተዘጋጅተን ጨርሰናል ማለት ነው ወጥቶልናል። እስካሁን ስለተከታተላችሁኝ ከልብ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ የሆነላችሁ